ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩትዩብ ተከታታይ እንዴት ናቸው? ፋሚ ገና ስላላፈራ ፋሚሊዎች ያላ ማለት ነው። እንዴት ናችሁ? ዛሬ እንግዲህ ት የመጀመሪያ ስራ ይዤ ብትገቢያለሁ። የሚገኘውም ዘይኑና ፋፊ ቤት ነው እና ለማየቱ የመጀመሪያ ጊዜዬ። ዘይኑ ቤት ፋፊ ቤት ላይ ያደርጊያለሁ ኮምቦልቻ ማለት ነው።

ባንክም ሲሰራ ምን ሲል በሁሉም ላይ አለና ያው የጀርባ ልምት ነው እና አዲስ በስንት ጥረት በፊትም ለእናት ከፍትን በሚል ሀሳቡን ተቀበሉኝ ከፍቷል ማለት ነው ቻናሉ። ሶ ይህን ቻናል እንግዲህ በዚህ ቪዲዮ ሌላው ቢቀር አንድ ሺህ አስገቡት። አንድ ሺህ እንኳን ማለት ነው አብዛኛችንም አያገኝም። አንድ ሺህ ሰብስክራይበር ቤስ በቃ የመጀመሪያ ታርጌታችን ነው። ከዛም በላይ ይታሰባል። ግን ያው ቀስ በቀስ ነው ነገሩና፣ ኢንሻአላህ እና ላይክ ሼር ያደርጋችሁ፣ አበረታታችሁ ፕሮግራሞቹን ይዘ ይመጣል። ስራዎቹን ይዘ ይመጣል። በነሽዳው ምትሉ ቁርአን ምትሉ፣ በተለያዩ ነገሮች ማለት ነው። እና ቡናችን እየጠጣን ነው። ሻችን እየተማመስ ነው።